የክልሉ ምክር ቤት ዋና አፈ ጉባኤ አቶ ወንድሙ ኩርታ ባደረጉት የመክፈቻ ንግግር ከፌዴራል ጀምሮ ይህንን በዓል በስኬታማነት ለማክበር የሚያስችሉ ኮሚቴዎች ተዋቅረው ቅድመ ዝግጅት እየተደረገ እንደሚገኝ ተናግረዋል። ሀያኛው የኢትዮጵያ የብሔሮችና ብሔረሰቦች ቀን በዓል አከባበርን በሚመለከት ከፌዴራል ጀምሮ እንደ ክልል፣ ወረዳ፣ ዞን በአብይ ኮሚቴው ላይ በደንብ ውይይት አድርገን አብይ ኮሚቴውን አጽድቀን ወደ ስራ መግባታችን ይታወቃል። የባሩን አከባበር ብንመለከት በተለይ ዛሬ ወደዚህ የተጠራችው አካላት በጣም ጊዜው በጣም አጭር ስለሆነ ወረዳ ላይ መች መጠቃለል አለበት፣ ዞን ላይ መች መጠቃለል አለበት፣ ክልል ላይ መች መጠቃለል አለበት የሚለው በግልጽ ቋንቋም ስላወራ በተለይ በዚህኛው በህዳር 18 እንደ ክልል እናጠቃልላለን። ፌዴራሊዝምንና ህገ መንግስትን የሚመለከቱ ጉዳዮች ላይም የሀሳብ ልውውጥ እንደሚኖር አስታውቀዋል። ሀያኛው የብሔሮች ብሔረሰቦችና ህዝቦች ቀን ከወትሮ በደመቀ ሁኔታ እንዲከበር የዝግጅት ምዕራፍ ስራዎችን በፍጥነት ማከናወን ይገባል ብለዋል። ወረዳዎችና ዞኖች በተቀመጠላቸው ጊዜ እስኬጅል ብቻ ሁሉ ስራ ትጨርሳላችሁ ማለት ነው። በሀያ ስድስት አጠቃላይ የዚህ የኪደት ቡድኖች በሀያ ስድስት ተወሳና ገብቶ ያድራሉ። በዚሁ መሰረት እንግዲህ የዚህ የሀያኛው የብሔሮችና ብሔረሰቦች ቀን በዓል አከባበርን በተመለከተ አሁን በትምህርት ቤት ደረጃ በዓሎች መከበር ጀምረዋሉ። ቀጣይ እንደ ወረዳ፣ እንደ ቀበሌ እየተጠቃለለ ይመጣል። በዞን ይጠቃለላል። የዘንድሮን እንደ ክልላችን ልዩ የሚያደርገው ፌዴራል ላይ በተለያዩ ክልሎች ባሉ የተዘዋወረ እንደሚከበር ዘንድሮ ይሄንን ፈለግ መከተል አለብን ብለን በአብይ ኮሚቴ ደረጃ ተስማምተን ዘንድሮ በቤንች ሸኮ ዞን በሚዛን አማን ሁሉም ዞኖች በተገኙበት። እንደኛ ክልል በየጊዜው የዚህ የበዓሉ ሂደት እያደገ ነው የመጣው። ዴሞክራሲያዊ መግባባት ለህብረ ብሔራዊ አንድነት በሚል መሪ ቃል በማዕከላዊ ኢትዮጵያ ክልል በሆሳዕና ከተማ በሚከበረው በዚህ በዓል ላይ የክልሉን ህዝቦች ባህልና ወግ ለማሳየት ዝግጅት እየተደረገ ስለመሆኑ ገልጸዋል። በዓሉ ሲከበር ወሳኝ የሚሆነው መሪ ቃሉ መሰረት በማድረግ ነው። ዴሞክራሲያዊ መግባባት ለህብረ ብሔራዊ አንድነት የሚለው መሪ ቃል በዚህ ዓመት ውስጥ የበዓሉ መከበሪያ ሞቶ ወይም መሪ ቃል ነው ማለት ነው። ይህን መሪ ቃል ሚዲያዎች ከዚህ ጊዜ ሳይ ጀምሮ በተለይ ዴሞክራሲያዊ መግባባት ለህብረ ብሔራዊ አንድነት የሚለው መሪ ቃል የዚህ የሀያኛው የብሔረሰቦች ቀን በዓል መሪ ቃል መሆኑ ታውቆ በደንብ በሚዲያ ሽፋን ማግኘት አለበት የሚለው ነገር በደንብ የተቀመጠጣች ስለሆነ ይሄንን ሀሳብ ያቀነቅናሉ ብለን ስለምናስብ በዚህ ሂደት ውስጥ በጣም መሰራት አለበት። በዓሉ በክልሉ በሚገኙ ዞኖች ደረጃ ሲከበር ወንድማማችነትንና አብሮነትን በሚያጎላ መልኩ እንዲሆን አሳስበዋል። እዚህ ውስጥ የህዝብ ለህዝብ ግንኙነቱ ምንድን ነው የሚመስለው? ለምሳሌ ሸካ ዞን በዓሉን ሲያከብር

ከእኛ ክልል ምክር ቤትም ከብሔረሰቦች ምክር ቤትም ቲምም ጭምር እንልካለን። ስለዚህ ምቹ ሁኔታ መምረጥ፣ እነዚህ ሁኔታዎች ላይ ሁሉም ወረዳዎች እንዲሳተፉ ማድረግ፣ ሁሉም ዞኖች ደግሞ ተሳትፎ ባሉም በጋራ በማድረግ አዲስን ከፍ እናደርጋለን። ቀጣይ ደግሞ አንድ ዞን ይወስዳል እያልን ይህን ስርዓት ማስቀጠል ስላለን በዚህ ሁኔታ ውስጥ ነው የምንሄደው። የደቡብ ምዕራብ ኢትዮጵያ ህዝቦች ክልል ብሔረሰቦች ምክር ቤት ዋና አፈ ጉባኤ አቶ ጌታቸው ኬኒ በበኩላቸው በዓሉ ባለፉት አስራ ዘጠኝ ዓመታት በተለያዩ ክልሎች ሲከበር መቆየቱን አስታውሰዋል። ፌዴራል ደረጃ በአስራ ዘጠኝ ዘጠና ስምንት አመተ ምረት በሚኒስተሮች ምክር ቤት ጸድቆ እውቅና ከተገኘ በኋላ በአስራ ዘጠኝ ዘጠና ዘጠኝ አመተ ምረት በአዲስ አበባ ከተማ አስተዳደር መክበር የተጀመረበት ወቅት ነው። በዓሉ የብሔር ብሔረሰቦች ስለሆነ በሁሉ ክልሎች ላይ መክበር አለበት ተብሎ አቅጣጫ ከተቀመጠ በኋላ አስራ ዘጠኝ ዙር በተለያዩ ክልሎች ላይ ለመክበር ተጀምሯል። የዘንድሮውን በዓል በህዝቦች መካከል ያለውን ግንኙነት በሚያጠናክር ሁኔታ ለማክበር እየተሰራ መሆኑን ገልጸዋል። ዘንድሮ በውሳና ከተማ ላይ በድምቀት ይከበራሉ። ከክልላችንም ከታች ከቀበሌ ድረስ በርካታ ስራዎች ተሰርተዋል። በመሪ ቃሉ መሰረት መሰረት በተለያዩ በትምህርት ቤቶች በቀበሌ ደረጃ በወረዳ ትርጉም ባለ መንገድ እንዲከበር ነው። ዛሬ የአሰልጣኞች ስልጠና ለመስጠት እዚህ የተቻለው ፌዴራሊዝምና ዴሞክራሲ በኢትዮጵያ ተስፋዎችና ተግዳሮቶች በሚል ርዕስ የመወያያ ሰነድ ቀርቦ ተሳታፊዎቹ ውይይት አድርገዋል። ፌዴራሊዝም ለአብሮነትና ለሰብዓዊነት ቅድሚያ የሚሰጥ ስርዓት መሆኑንም የመድረኩ ተሳታፊዎች ተናግረዋል። ፌዴራሊዝምና ዴሞክራሲ ያላቸውን ግንኙነቶች የፌዴራል ስርዓት ተስፋዎችንና ተግዳሮቶችን እንዲሁም ሌሎችንም ጉዳዮች በተመለከተ የተለያዩ ሐሳቦችን አንስተዋል። ፌዴራሊዝም ብዝሃ ማንነቶችን በማስተናገድና እውቅና በመስጠት በመፈቃቀድ የሚተገበር የስርዓት አወቃቀር መሆኑን በመጠቆም ዴሞክራሲ ደግሞ ይህንን ስርዓት ስኬታማ ለማድረግ የሚያስችል ጉዳይ እንደሆነ ተናግረዋል። በመድረኩ ከተለያዩ ተቋማት የተወጣጡ ባለድርሻ አካላት ተሳትፈዋል።